የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩ እንደምን አደራችሁ፣ እንደምን አረፈዳችሁ ከኢትዮጵያ ውጭ ያላችሁ እንደምናመሻችሁ እያልኩኝ ከዚህ ከመንፈሳዊ ከአንጾኪያ መንፈሳዊ ፕሮግራም የሚተላለፈውን የዕለቱን መርሃ ግብር ደግሞ ይዤ መጥቻለሁ። የጀመርነው ተከታታይ ትምህርት እንዳለ ይታወቃል። ያም ስለ አስራ ሁለቱ የእስራኤል ነገዶች፣ ነገደ እስራኤል፣ የያዕቆብ ልጆች እያንዳንዳቸውን በጥልቀትና በስፋት ማየት ጀምረናል። እስካሁን እስከ ትላንትና ድረስ ሶስቱን ልጆች ሮቤልን ስምዖንን ሌዊን ባለፉት ቀናቶች አይተን ትላንትና የሌዊን ጨርሰናል። ዛሬ ከአስራ ሁለቱ የያዕቆብ ልጆች መካከል አራተኛ ልጁ የሆነው ከሊያ የወለደው ስለ ይሁዳ ማየት እንጀምራለን ማለት ነው። እና ይህንን ዛሬ ስለማልጨርሰው ክፍል አንድ ነው የምለው ስለ ይሁዳ። ስለዚህ ሰሞኑን ያው ሮቤል ማን እንደሆነ የስሙ ትርጓሜ የሲጓዝ ይዞት የሚሄደው አርማ ዘውልቁ ላይ በተደረገው ቆጠራ እንዴት እንደነበረ፣ ዘውልቁ አንድና ሀያ ስድስት ላይ ስለ ሮቤልም ስለ ስምዖንም ስለ ሌዊም እነኚህ ሶስቱ ልጆች ደግሞ እርግማንን የተቀበሉ እንደነበሩ እንደተረገሙ ማለት ነው እና ብኩርናም ከነሱ አልፎ ለዮሴፍ ልጆች እንደተሰጠ በደንብ እያየን መተናል። ዛሬ ደግሞ ስለ አራተኛ ልጁ ስለ ይሁዳ ታዲያውም፣ ከአስራ ሁለቱ የያዕቆብ ልጆች መካከል በኩር የነበረው ሮቤል ነው። እሱ ደግሞ ወደ አባቱ ምንጣፍ የአባቱን ምንጣፍ ወደ አባቱ አልጋ ወጥቶ የአባቱን ምንጣፍ በማርከሱ ብኩርናውን ተነጠቀ። ከዚያ በኋላ ማን ነው ታዲያ በአስራ ሁለቱ የእስራኤል ነገዶች መካከል በኩር ሆኖ ሲንቀሳቀስ የምናየው እና እዚህ ዛሬ በአራተኛ ደረጃ ከሀያ አስራ ሁለት የያዕቆብ ልጆች መካከል አራተኛ ልጁ ስለሆነው ስለ ይሁዳ ማየት እንጀምራለን ማለት ነው። ይሁዳ ሙሴ ስለ ይሁዳ የተናገረዋለ አባትየው ያዕቆብም የተናገረዋለ። አባታቸው ያዕቆብ በሕይወቱ መጨረሻ ላይ በአልጋው ዙሪያ ተሰብሰቡ ብሎ ስለ ይሁዳ የተናገረው ዘፍጥረት አርባ ዘጠኝ ከስምንት እስከ አስራ ሁለት እንደዚህ ይላል። አባታቸው ያዕቆብ ስለ ይሁዳ ስለ ልጁ የተናገረው በጌታ በኢየሱስ ስም አነባዋለሁ። ይሁዳ ወንድሞች አንተን ያመሰግኑሃል፣ እጅ በጠላቶች ደንደስ ላይ ነው፣ የአባት ልጆች በፊት ይስግዳሉ። ይሁዳ የአንበሳ ደቦል ነው ልጅ ሆይ ከአደንህ ወጣህ። እንደ አንበሳ አሸመቀ እንደ ሴት አንበሳ ማደባ ያስነሳው ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆኑ እስኪመጣ ድረስ የአህዛብ መታዘዝ ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም ዓይኑ ከወይን ይቀላል፣ ጥርሱም ከወተት ነጭ ሆናል። ያለው ማን አባትየው ያዕቆብ በሕይወቱ መጨረሻ ስለ ይሁዳ የተናገረው። ሙሴ ደግሞ በሕይወቱ መጨረሻ ስለ ይሁዳ ምን አለ? በዘዳግም ምዕራፍ 33 ቁጥር 7 ላይ የይሁዳ በረከት ይህ ነው፣ እንዲህም አለ፣ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹም አግባው፣ እጆቹ ይጠንክሩለት፣ በጠላቶቹ ላይ ረዳት ትሆነዋለህ፣ ብሎ ነው ሙሴ የተናገረው ይሁዳ ለያዕቆብ ከሊያ የተወለደለት አራተኛ ልጁ እንደሆነ በዘፍጥረት ፍጥረት ምዕራፍ 29 ቁጥር 35 ላይ ተጠቅሷል። የስሙ ትርጓሜ ሊያም እግዚአብሔር ወንድ ልጅ ጨምሮ ስለሰጠኝ አመሰግናለሁ ስትል ስሙን ይሁዳ ብላ ሰየመችው። በዕብራይስጥ ይሁዳ ማለት የተመሰገነ ይሁን ማለት ነው። ይሁዳ ማለት የስሙ ትርጓሜ እንግዲህ ምስጋና ማለት ነው። ዮሴፍን እንግዲህ፣ የያዕቆብ ልጅ ይሁዳ ማለት ነው። እንሸጠው እንጂ እንግደለው ብሎ ለዮሴፍ በሕይወት መቆየት ምክንያት የሆነው ይሁዳ ከምንገድለው ብንሸጠው ይሻላል ብሎ ወንድሞቹ እንዳይገድሉት የተከላከለ በዘፍጥረት ምዕራፍ 26 ቁጥር 27 ላይ። አለቅነት ለሮቤል፣ ኋላም ለስምዖንና ለሌዊ ስላልሆነ የአለቅነትን ስልጣንና በረከት ይሁዳ ተቀበለ። ሮቤል በኩር ነበር እንዳልኳችሁ፣ በኩርነቱ መጣ። ቀጥሎ የበኩር ተረካቢ መሆን የነበረበት ስምዖን ነበረ። እሱም ሰይፎቻቸው የአመፃ መሳሪያ ናቸው ብሎ ረገማቸው። ሌዊንም እንደዛው። ሌዊያውያን ግን በኋላ በሲና ተራራ ስር የአባታቸውን እርግማን በሙሴ ዘመን ወደ በረከት አስቀይረዋል። ስለዚህ ሮቤል በኩር አይደለም። ሰምዖን በኩር አይደለም፣ ሌዊ በኩር አይደለም። አራተኛው ልጅ ጋር እንመጣለን ማለት ነው። እና ይሁዳ በብዙ ስፍራ በወንድሞቹ መካከል እንደ መሪ ሆኖ ስለ ወንድሞቹ ሲናገር ይታያል። በአባታቸው በያዕቆብና በግብጽም አለቆች ፊት እየቀረበ ስላላቸው ጉዳይ ያስረዳ የነበረው ይሁዳ ነበረ። እንዳልኳችሁ ሮቤል ሰምዖን በታሰረ ጊዜ እንደገና ደግሞ ቢንያምን ከያዕቆብ አስለቅቆ ወደ ዮሴፍ ይዞ ለመሄድ ይናገራል ግን ተሰሚነት አልነበረው በወንድሞቹ መካከል ተሰሚነት ያልነበረው የቀለለ ሰው ሮቤል ነበረ ምንም በኩር ቢሆን በሰራው ስራ ምክንያት እነ ስምዖንም ሆኑ እነ ሌዊም ደግሞ በቀለኞች ቂመኞች ተንኮለኞች ነበሩ ይሁዳ ጋር ስንመጣ አባትየውንም በማሳመን ዮሴፍንም ሄዶ በማሳመን ከግብፅ አለቆች ጋር በመደራደር በጣም ተሰሚነት ተደማጭነት የነበረው ሰው ነው ማን ይሁዳ ከሌሎቹ ወንድሞቹ ይልቅ ማለት ነው፣ ከሌሎቹ ወንድሞቹ ይልቅ በጣም ተሰሚነት የነበረው ሰው ነበረ። ነገሥታት ሁሉ ከይሁዳ ዘር ናቸው። አባትየው ያዕቆብ ምን ብሏል? ቅድም እንዳነበብኩት በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ብሎ የተናገረለት ሰው ነው። ማን ይሁዳ። ለሌዊ ልጆች ክህነት ተሰጠ፣ ለይሁዳ ግን ገዥነት ተሰጠ፣ ገዥነት ተሰጠ እና ይሁዳ በያዕቆብ ቤት የመሪነት መብት የተሰጠው ሰው ነበር። መሪነቱን ቃል አቀባይ ሆኖ አሳይቷል። የነገሥታት አባት የተባለውም ደግሞ እርሱ ነው። በመጽሐፍ ቅዱሳችን ውስጥ ይሁዳ በሚል ስም የተጠሮ ማለት ነው መጽሐፍ ቅዱሳችን ላይ የተጠቀሱ ይሁዳ በሚል ስም የተጠሩ ስድስት ሰዎች አሉ። አንደኛ ይሄ የምናየው የያዕቆብ ልጅ ይሁዳ ነው። ሁለተኛ የአስቆሮቱ ይሁዳ ኢየሱስን በሰላሳ ብር ይሸጣሉ። ሶስተኛ በርሲያን የሚሉት ይሁዳ ነው፣ የሐዋርያት ሥራ ምዕራፍ 15 ቁጥር 22 ላይ። አራተኛ የያዕቆብን መልእክት የጻፈው የጌታ ወንድም ይሁዳ ነው። አምስተኛ የያዕቆብ ልጅ ይሁዳ ወይም ከአስራ ሁለቱ የበጉ ሐዋርያት መካከል አንዱ በሌላ ስሙ ደግሞ ታዲዮስ ልብዲዮስ እየተባለ የሚጠራው ይሁዳ ነው። ስድስተኛው ደግሞ የገሊላው ይሁዳ ናቸው። የሐዋርያ ስራ ምዕራፍ አምስት ቁጥር ሰላሳ ሰባት ላይ ስሙ የተጠቀሰው የገሊላው ይሁዳ የተባለው። አሁን ወደ ያዕቆብ ልጅ ይሁዳ ስንመጣ ያዕቆብ ይሁዳን እየመረቀ መጪውን የይሁዳን ዘመን ሲናገር ብዙውን ክፍል ጨምሮ የሚገልጠው ሊመጣ ያለውን የጌታ ኢየሱስ ክርስቶስ ትንቢታዊ መልእክት ነበር፣ ትንቢታዊ መልእክት ነበር። ስለዚህ ይሁዳ የነገደ ይሁዳ አባት ነው፣ አባት ነው። የእስራኤል ልጆች ወደ ግብፅ ሄደው ከዚያ በኋላ ከአራት መቶ ሰላሳ ዓመት በኋላ ከግብፅ ባርነት በሙሴ መካከለኝነት ወጥተው በመሲና ምድረ በዳ በመገናኛው ድንኳን ዙሪያ በሚሰፍሩበት ጊዜ የነገደ ይሁዳ አባት የሆነው ይሁዳ ማለት ነው። የይሁዳ ዘር በጠቅላላ የይሁዳ ነገድ በጠቅላላ የሚቀመጡበት አቅጣጫ አላቸው። የሚሰፍሩበት አቅጣጫ አላቸው። አቀማመጣቸው፣ አሰፋፈራቸው በስተ ምስራቅ አቅጣጫ ከይሳኮር እና ከዛብሎን ጋር በስተ ምስራቅ አቅጣጫ በመገናኛው ድንኳን እና እንደገና ደግሞ መሀል ላይ በስተ ምስራቅ ሙሴ፣ አሮን እና የአሮን ልጆች አሉ፣ ሌዋውያን ማለት ነው። ከእነሱ ጀርባ የሚቀመጡት ይሁዳ ዛብሎንና ይሳኮር ናቸው። በስተ ምስራቅ አቅጣጫ በፀሐይ መውጫ የመገናኛውም ድንኳን ደግሞ በር በስተ ምስራቅ አቅጣጫ ብቻ ነበረ። ስለዚህ በስተ ምስራቅ አቅጣጫ የሚሰፍሩት ሶስቱ ነገዶች ይሁዳ፣ ዛብሎንና ይሳኮር ነው። ያም ብቻ አይደለም፤ ደመናው ተነስቶ ልክ ጉዞ በሚጀምሩ ጊዜ የአስራ ሁለቱም የእስራኤል ነገዶች ፊት መሪ ይሁዳ ከሌሎቹ ነገዶች ሁሉ በስተ ምስራቅ አቅጣጫ ሰፍሮ ያለው ነገደ ይሁዳ ነው። ደመናውን ተከትሎ መጓዝ የሚጀምረው ማለት ነው። እና ከኋላው ነገደ ዛብሉን፣ ነገደ ይሳኮር ይከተላሉ። ያዕቆብ በሕይወቱ ፍጻሜ ላይ እንግዲህ አስራ ሁለት ልጆችን የመሰለበት ምሳሌ ጋር ዘፍጥረት አርባ ዘጠኝ ቁጥር አንድ ላይ ልጆቹን ጠርቶ ያዕቆብ በኋለኛው ዘመን የሚያገኛቸውን እንድነግራቸው ተሰብሰቡ ባላቸው ጊዜ ይሁዳን የመሰለው በምንድን ነው? በአንበሳ ደቡልን የመሰለው? ሮቤልን እንዳልኳቸው በሚዋልል ውሃ፣ ስምዖን እና ሌዊን የመሰለው ደግሞ በአመጽ ሰይፍ ይሁዳን ደግሞ የመሰለው በደቦል አንበሳ ነው። ዘፍጥረት አርባ ዘጠኝ ቁጥር ዘጠኝ ላይ ይሁዳ የአንበሳ ደቦል ነው ያሉ እና በእስራኤል ልጆች መካከል ነገደ ይሁዳ የመገናኛውን ድንኳን ከበው በሚሰፍሩበት ጊዜ በስተምስራቅ አቅጣጫ በሚቀመጥ ጊዜና እና ደመናውን ተከትሎ ቀሪውን አስራአንዱ ነገዶች እየመራ ከፊት ከፊት ሲሄድ አርማ አለው። ለምሳሌ ብያቸዋለሁ የሮቤል ነገድ አርማ ከወገብ በላይ ያለ የሰው ምስል ነው ብያችኋለሁ። የስምዖን ነገድ ደግሞ የቅጥር በር ምስል ነው አርማው፣ ባንዲራው ማለት ነው። የሌዊ ነገድ ደግሞ አርማው ምንድን ነው ብያችኋለሁ? የወርቅ መቅረዝ ነው። የዚህ የነገደ ይሁዳ አርማው ደግሞ ባንዲራው ከፊት እያውለበለበ የሚሄደው አርማው መጽሐፍ ቅዱስ እንደሚናገረው የአንበሳ ምስል ነው። ስለዚህ ማንም ከሩቅ ሳይ የአንበሳ ምስል ካየ ኦኬ፣ ነገደ ይሁዳ እየመጣ ነው የሚለው የሰው ምስል ሳይ፣ ነገደ ሮቤል፣ የቅጥር በር ምስል ሳይ፣ ነገደ ስምዖን ያውን ይላል። የወርቅ መቅረዝ ምስል ካየ ባንዲራ ነገደ ሌዊ ነው ይሄ ይባላል። ስለዚህ የነገደ ይሁዳ አርማ ደግሞ የአንበሳ ምስል ነው። ያዕቆብ ልጅ ይሁዳ ዮሴፍን እንሽጠው እንጂ እንግደለው ብሎ ሐሳብ ያቀረበ ሰው ነበር። እንደገና ደግሞ ከልጁ ሚስት በአባቱ በያዕቆብ ቤት እያለ ከልጁ ሚስት ከትዕማር ፋሬስን ወለደ። ፋሬስ ደግሞ በኢየሱስ ክርስቶስ የዘር ሐረግ ውስጥ ተቆጠረ። እንዴት እንደገባዩ ፋሬስ ማቴዎስ አንድ ላይ ሜዳች ውስጥ አነቦ በኢየሱስ ክርስቶስ የዘር ሐረግ ውስጥ የተቆጠረ ሰው ነው። ያዕቆብ በሕይወቱ መጨረሻ ላይ ልጆቹን ሲባርክ ቅድም እንዳነበርኩት ይሁዳን በደቦል አንበሳ ሲመስለው ሙሴ ደግሞ ስለ ይሁዳ ምንድን ነው ያለው? የይሁዳ በረከት ይህ ነው፤ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹም አግባው፣ እጆቹ ይጠንክሩለት፣ በጠላቶቹ ላይ እረዳት ትሆነዋለህ ነው ያለው ዘዳግም 33፥7 ስለዚህ ያዕቆብ አራተኛ ልጁን ይሁዳን የመረቀበት ምርቃት እንግዲህ ይህ ነው። አንደኛ ወንድሞችህ አንተን ያመሰግኑሃል፣ የአባት ልጆች በፊት ይሰግዳሉ ነው ያለው። ይሁዳ በወንድሞቹ የተመሰገነ የአባቱም ልጆች ለእርሱ የሚገዙና የሚሰግዱለት እንዲሆኑ በያዕቆብ የተመረቀ ልጅ ነው። ሮቤልማ አባቱን አሳዘነ ከሚወዳት ከራሄል ባሪያ ከባላ ጋራ ከአባቱ ቁባት ጋራ በመተኛቱ ምክንያት ረገመው። ይሁዳ የነገስታት አባት ነው። መሪነቱን በአባቱ ዘፍጥረት አርባ ሶስት ከቁጥር ሶስት እስከ አስርና በዮሴፍ በዘፍጥረት ምዕራፍ 44 ከቁጥር 18 እስከ 34 ፊት ለወንድሞቹ ቃል አቀባይ ሆኖ በመቅረብ አሳይቷል። ስምኦንን ለማስፈታት በነበረው ድርድር አባቱ ጋር መጥቶ ቢንያምን ይዞ ለመሄድ በነበረው ድርድር ሮቤል ተሰሚነት ባጣ ጊዜ ይሁዳ ባቀረበው ሀሳብ ነው የያዕቆብ ልብ የተሸነፈው። ዮሴፍም ራሱን ደብቆ መቆየት ያልቻለው እና ስቅስቅ ብሎ አልቅሶ እኔ ዮሴፍ ነኝ ያለው እንመጣበታለን ይሁዳ የእስራኤልን ነገድ ለማዳን ለቢንያም ህይወት ኃላፊነት ለመቀበልና ህይወቱን ለቢንያም ልዋጭ አድርጎ ለመስጠት ፈቃደኛ ስለነበረ ለመሪነት ብቁ ነበረ ስለሌላው ራሱን አሳልፎ የሚሰጥ እኔ ልታሰር እና ወንድሜ ነፃ ይሆን የሚል ልብ በወንድሞቹ ፊት ከበኩሩ ከሮቤል ይልቅ ተሰሚነትና ተቀባይነት የነበረው ሰው ነበር። ማን? ይሁዳ። በወንድሞቹ መመስገኑ ወንድሞቹ የዮሴፍን ደም በከንቱ እንዳያፈሱ በጉድጓዱም እንዲሁ ሞቶ እንዳይቀር ወደ ግብጽ እንዲሸጡት በማድረጉ በከንቱ ደምን ከማፍሰስ ስላዳናቸው ሲያመሰግኑት ስለሆኑ ሲያመሰግኑት ነው ወንድሞች አንተን ያመሰግኑሃል በምን ከንቱ ደምን ባለማፍሰስ የዚህ ትንቢታዊ መልእክት የጌታ ኢየሱስን በወንድሞቹ መመስገንና ፍጥረትም ሁሉ ለእርሱ መስገድና መገዛቱ ነው ጌታ ኢየሱስ በአባቱ ፊት በኩር ሆኖ ብዙዎቹን ወደ እግዚአብሔር መንግስት በመስቀል በከፈለው ዋጋ አስገባ ወንድሞቼ ብሎ በሚጠራቸው መካከል በኩር ሆኖ በሁሉ እጅግ የተወደደ ሆነ ዕብራውያን ሁለት ከቁጥር 10 እስከ 18 በፊቱም ወድቀው የሚሰግዱለት ወንድሞቹ ብቻ ሳይሆኑ የናቁትና የጠሉትም ጭምር ናቸው። ደግሞ ፊልጵስዩስ ምዕራፍ ሁለት ከ9 እስከ 11፣ ራእይ ምዕራፍ አንድ ከ7 እስከ 18። ሁለተኛ ስለ ይሁዳ የተናገረው ያዕቆብ እጅ በጠላቶች ደንደስ ላይ ነው። ይሁዳ አንበሳ ደቦል ነው። ልጄ ሆይ ከአደን ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳ አደባ ያስነሳው ዘንድ ማን ይችላል? ያዕቆብ አራተኛ ልጁ የሆነውን ይሁዳን የመሰለበት ምሳሌ በደቦል አንበሳ ነው። እንደሚያደባ ወደ አደንም እየወጣ አሸምቆ እንደሚይዝና እንደሚመታ ደፋርና ጽኑ አንበሳ አድርጎ ያዕቆብ ይሁዳን ይመስለዋል። በጠላቶቹም ላይ ሲነሳ ያለ ርኅራሄ እጆቹን በደንደሳቸው ላይ እያኖረ እስትንፋሳቸውንም እያሳጣ ሊጎዳቸው የሚችል ጀግና እንደሆነ ይገልጻል። አንበሳ የኃይልና የብርታት የበላይነትና የገዥነት የማይበገርም ጉልበት ምልክት ነው። ምን አንበሳ ሶስተኛ ያዕቆብ ሲመረቀው የምናየው በትረ መንግስት ከይሁዳ ይጠፋ፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል ይላል። አለቅነትና ኃይል በኩር በመሆኑ ምክንያት ተገብቶት የነበረው ሮቤል በባህሪውና በተግባሩ ያጣው አለቅነትና ኃይል ለይሁዳ ሆነ። አዎ ብኩርና ሊዮሴፍ ልጆች ላይ የተሰጠው ቃሉም እንደዛ ነው የሚለው፣ እንመጣበታለን። ግን ገዥነት መንግስት የተሰጠው ለይሁዳ ነው። ከይሁዳ በትረ መንግስት እንደማይጠፋ ነገስታት ከጉልበቱ እንደሚወጡ ተመረቀ። ይህ በመጀመሪያ በእሴ ልጅ በዳዊት ሙላትን አገኘ፣ ፍጻሜን አገኘ። ከይሁዳ ነገድ የሆነው ዳዊት ቀደም ሲል በይሁዳ በኋላም በእስራኤል ሁሉ ንጉሥ ሆኖ ነገሰ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 12 እስከ 13። ሳኦል ከቢንያም ነገድ ነው። ዳዊት ግን በእግዚአብሔር ምርጫ የተመረጠ። ሳኦል የሕዝቡ ምርጫ ነው። ዳዊት ግን ነገዱ ከይሁዳ ነገድ ነው። ስለዚህ አስተውላችሁ ከሆነ ሳኦል ራሱ የተቀባው በብርሌ ነው። ዳዊት ግን የተቀባው በቀንድ ነው። ሳኦል ብርሌ ሸክላ ነው፣ ተሰባሪ ነው፣ እድሜ የለውም። ስለዚህ ሳኦልም ሲቀባ በብርሌ ነው፣ ጥቂት እንደሚቆይ እድሜው አጭር እንደሆነ። ምክንያቱም አርባ ዓመት ቢገዛም ሁለት ዓመት ብቻ ነው መንፈሳ የሆነው የእግዚአብሔር መንፈስም እላዩ ላይ የነበረው ሰላሳ ስምንት ዓመት በስጋን የመራው የእግዚአብሔር መንፈስም እርቆት ነበር፣ አሳዳጅ ነበር። የእግዚአብሔር ምርጫ አይደለም ሳኦል፣ የህዝቡ ምርጫ ነው፣ የህዝቡ የአይን አምሮት ነው። በእግዚአብሔር ልብ ውስጥ ያለ የእግዚአብሔር ምርጫ ከይሁዳ ነገድ የሆነው ዳዊት ነው ሁለተኛ ሳሙኤል ምዕራፍ ሁለት ቁጥር አራት ሁለተኛ ሳሙኤል ምዕራፍ አምስት ሶስት ይህ ትንቢታዊ በረከት በዳዊት መንገስ ጅማሬውን ቢያገኝም ከይሁዳ ዘር በሆነው በኢየሱስ ማለት ነው ክርስቶስ ሙላትን አግኝቷል እውነተኛ ገዢ የይሁዳ አንበሳ የሆነው ኢየሱስ ክርስቶስ ነው አዎ እንዳልኳችሁ ሳኦል ከቢንያም ነገድ ስለሆነ መንግስቱ አጭር ነው። በቃ እግዚአብሔርም ተለየው ነው የሚለው የእግዚአብሔር መንፈስ ራቀውና ክፉ መንፈስ እየመጣ ያስጨንቀው ነበር። ዳዊት ግን እግዚአብሔር እንደ ልቤ ያለው የእግዚአብሔር ምርጫ። ሂድና ወደ እሴይ ልጆች ሂድን የተባሉ በቀንድ ዘይት ሞልተ ቀንድ በጥብታ አይሰበርም፣ ጠንካራ ነው ቀንድ የኃይል የጽናት የጥንካሬ የዳዊት መንግስት የዳዊት መንግስት ጠንካራ የጸና ብርቱ እንደሆነ የሚናገር ነው። ያኛው ግን ሸክላ ተሰበረ፣ እግዚአብሔር ከመጀመሪያም ንቆታል። ስለዚህ ለመንግስትነት የተሰጠው ገዥነት የተሰጠው ለቢንያም ነገድ ሳይሆን ለይሁዳ ነገድ ነው። ይሁዳ በትረ መንግስት ከአንተ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል የተባለለት ቢንያም ሳይሆን ይሁዳ ነው። ስለዚህ በወንድሞቹ መካከል ይሁዳ እንደ በኩር ልጅ በጣም ተሰሚነት መገስ የነበረው ተቀባይነት የነበረው ተደማጭነት የነበረው ነበር። አራተኛው ያዕቆብ ሲመረቀው ውርንጫውን በወይን ግንድ ያስራል፣ የአህያዊቱንም ግልግል በወይን ሀረግ፣ ልብሱን በወይን ያጥባል፣ መጎናፀፊያውንም በወይን ደም ይላል። ይሁዳ መኖሪያው ወይንና ይህን ስራ በበዛበት እንዲሆን የተመረቀው አህያውን ማሰሪያ እንኳ የወይን ግንድ መሸበቢያውም ማለት ነው የወይን ሀረግ እንዲሆን ተባረከ። የሚያመርተውም የወይን ምርት እጅግና የተትረፈረፈ እንዲሆን ተባለለት። ይሁዳ መጎናጸፊያውን በወይን ደም እንደሚያጠብ ከእውነተኛው የወይን ግንድ ከጌታ ኢየሱስ በፈሰሰው ንጹሕ ደም የእርሱ የሆኑት ሁሉ ልብስና መጎናጸፊያቸውን አጥበው ያነጻሉ። ራዕይ ምዕራፍ ሰባት ከቁጥር 13 እስከ 14 የምናየውም ይሄ ይሄ ነው የተጻፈው፣ ማለት ነው፣ ስለ ይሁዳ ማለት ነው። ስለዚህ እንዲህ የተነገረለት ሰው ነው ይሁዳ። ያዕቆብ ስለ ይሁዳ ያለውን፣ ሙሴም ስለ ይሁዳ ያለውን አይተናል። ነገ ደግሞ የዚህን የይሁዳ ዛሬ ክፍል አንድ ነው፣ ነገ ክፍል ሁለት ብዬ የይሁዳን ስለ ምድረ በዳ ጉዞ ስለ ገሪዛንና ስለ ጌባል ተራሮች የምናነሳ ይሆናል ማለት ነው። እንግዲህ ለዛሬ ግን ስለ ይሁዳ የነገርኳችሁን በደንብ አስተውሉ። አባትየው ያዕቆብ ምን አለ? እንደገናም ደግሞ ሙሴ ስለ ይሁዳ ምን አለ? ያንን ነው የምናየው። እና በወንድሞቹ መካከል እግዚአብሔር የሙገዝ ዘውድ ይጫንበት፣ ተሰሚነትና ተደማጭነት እንዲኖር እንዳልኳችሁ በግብጽ የታሰረው ሰምኦንን ለማስፈታት በዚህ በከነአን ከአባቱ ጋር ቢንያሚን ይዞ ለመሄድ በነበረው ድርድር ሮቤል እንኳን ባቀረበው ሀሳብ ተሰሚነት አልነበረውም። አባቱን ማሳመን አልቻለ። በወንድሞቹ ፊት ሞገሳ አጣ። ራሱን ብሏል። አትግደሉ ስላችሁ እንዲህ እንዲህ ብላችሁ አልሰማላችሁም እያላችሁ እያላቸው ስለ ዮሴፍ እንኳን ሮቤል ይናገር ነበር። ተሰሚነት አልነበረው፣ ተደማጭነት አልነበረውም። ማን ሮቤል ስምዖንና ሌዊም ሰይፎቻቸው የአመፃ መሳሪያ ናቸው፣ በምክራቸው ነፍስ አትግባ ብሎን የረገማቸው። ይሁዳ ግን ወንድሞች አንተን ያመሰግንሃል የተባለለት፣ የገዥም ዘንግ ከእግሮች መካከል በትረ መንግስት ከይሁዳ ይሁዳ አይጠፋም ነው የተባለ። ስለዚህ በእስራኤል የነገሱ ነገስታት ሁሉም፣ አብዛኞቹ ከሳኦል በስተቀር ከይሁዳ ዘር ናቸው፣ ከይሁዳ ነገድ ናቸው። ይህንን እያሰብን ጥያቄ ያልገባችሁ ካለ ጠይቁ። በተረፈ ሰብስክራይብ በማድረግ በዚህ ፕሮግራም የሚተላለፉ መንፈሳዊ ፕሮግራሞችን ተካፈሉ። ጸጋና በረከት ሰላም ይሆንላችሁ። ለዛሬ ሰላም ነው።